ሚስ ልዩ ወይንም ልዩ ወርቅ መሐመድ በበርካታና በተለያዩ የማስታወቂያ ዘርፎች ላይ እየተሳተፈች ስትሆን በማህበራዊ ድረገጽ ላይ ማስታወቂያዎችን በቴሌቪዥን አቅራቢነት በፋሽን ዘርፍ ላይ ሞዴል በመሆን እንዲሁም የግል ሀሳቧን የኢንቨስት ስራ ላይ ከዲጂታል ዶዝ ጋር እንግዲህ በአጋርነት በመመስረት እና በማዘጋጀት በኢትዮጵያ እናም በሀገር ውጭ ትልቅ ተጽዕኖ በማሳየቷ ትታወቃለች። በቲክቶክ ላይ ስራዋን የጀመረችው ልዩ እንግዲህ ወደ ዩትዩብም ከጓደኛዋ ጋር ከሚስጥረኛ ጓደኛዋ ከምትወዳት የልብ ጓደኛዋ ማሂ ጋር እንግዲህ በማሂና ልዩ ዩትዩብ ቻናል ላይ እናውቃታለን። ብዙ ተከታይም አፍርተዋል። በሚያነሱት ሀሳብ የሚሰጡት አስተያየት እንግዲህ ብዙ ሰዎች እንደሚመቿቸውም ተገንዝበናል። ወደ ቻናላቸው ጎራ ብሎ እንግዲህ ሳይዝናና ሳይስቅ ቁም ነገሮችን ሳይዝ አይመለስም ነው የሚባለው። በጣም አድናቂዎቻቸው በጣም ከልብ እንደሚወዷቸው ለማረጋገጥ ችለናል። ቀደም ሲል እንግዲህ ልዩ የተለያዩ ስራዎችን ስትሰራ እንደነበረም ተናግራለች። በአንድ ወቅት በተለይ በኮሮና ሰዓት እንግዲህ በአንድ ሆቴል ውስጥ ተቀጥራ በአስተናጋጅነት ትሰራም ነበረ። እንግዲህ የመጣችበት መንገድ ቀላል አይደለም። አሁን ላይ እንግዲህ በተለይ በብራንድ አምባሳደርነት፣ በማስታወቂያዎች ላይ እና በዚህ በሶሻል ሚዲያው ላይ እንግዲህ በስፋት ተጠቃሚ ከሆኑ ወጣቶች መሃል አንዷለች ማለት ነው። አሁን ደግሞ ከሰሞኑ ልዩ የሚል የጌጣጌጥ መሸጫ ከፍታለች። ከከበሩ ድንጋዮች የሚሰራ በተለይ አሁን ባለንበት ወቅት በጣም አዋጭ በሚባል ደረጃ ብዙ ሰዎች የሚፈልጉት የወርቅ ዋጋ ሰማይ በነካበት ወቅት እንደዚህ አይነት አማራጮችን እንግዲህ ብዙ ወጣቶች እንደሚጠቀሙበት እና ባለሀብቶችም ጭምር እንግዲህ ሳይቀሩ ይህንን ማቴሪያል እየገዙ እየተጠቀሙ እንደሆነ ተመልክተናል። ስለዚህ የገባችበት ንግድ በጣም አዋጪ መልካም ሊባል የሚችል ነው ማለት ነው። ባሏም እንግዲህ በዚሁ ስራ ላይ ነው እየሰራ የሚገኘው ናቲ ይባላል። እንግዲህ በግንኙነታቸው ብዙ ሰዎች አስተያየት እየሰጡ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ ያሏቸው ይገኛሉ። ቀደም ብዬ እንግዲህ እንዳልኳችሁ እሷ የመጣችበት መንገድ ቀላል አይደለም እና ለዚህ ስኬቷ ደግሞ የደረሰችበትን ብዙዎች የእሷ ተከታዮች በደንብ የምትረዱ ይመስለኛል። በእቅድ የምትሰራ ጓደኛዋም እንግዲህ በተደጋጋሚ እንደምትላት በጣም የቅርሰው እንደሆነች የምትለውን የምታስበውን የምታሳካ እንደሆነች ነውና ይሄ ነገር እንግዲህ ለውጤት እንዳበቃት ለዚህ እንዳደረሳት ነው ብዙዎች ለመረዳት ይቻል ነውና፣ ስለዚህ ይሄ ትልቅ ለወጣቶች በተለይ ትልቅ ትምህርት ይሆናል ብዬ አስባለሁኝ። ብዙ ጊዜ እንግዲህ ሴቶች አሁን አሁን በተለይ በዚህ በሶሻል ሚዲያ ላይ እየመጡ ራሳቸውን እየለወጡ ትልቅ ቦታ ላይ እየደረሱ ያሉ ሰዎች ያሉ ሴቶች አሉና፣ ስለዚህ ቀደም ብለን እንግዲህ ወደ ትዳርም ከመግባታችን በፊት ለስራችን ትኩረት ሰጥተን ስራችን ላይ ማተኮ እንዳለብን እንረዳለን ማለት ነው። ምክንያቱም እሷ ቀጥታ ወደ ትዳር አደለም የገባችው። እንደውም ብዙ ጊዜ ጓደኛሽን አናውቀውም፣ ማን ነው የፍቅር ጓደኛሽን፣ ለምን አታስተዋውቂንም ፍቅረኛሽን እየተባለች ብዙ ጊዜ እንደዚህ አይነት ጥያቄዎችን ትጠይቅ ነበርና ምናልባትም የእሷ ራዕይ የእሷ ሀሳብ እንግዲህ መጀመሪያ እንግዲህ ስራዋ ላይ ትኩረት አድርጋ እየሰራች ይሆናል ብለን እናስባለንና ውጤቷንም ያሳየችን በዚህ ነው። ስለዚህ ልዩ በድጋሚ እንኳን ደሳለች እንኳን ለዚህ ያበቃሽ ነው ማለት እንወዳለን። የተከበራችሁ አድማጭ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ ቪዲዮ የተመቻችሁ ደግሞ ላይክ ኮሜንት ማድረግ ትችላላችሁ የልዩ ቤተሰቦች አድናቂዎች ካላችሁ ደግሞ ሀሳባችሁን ደስታችሁን ግለጹላት ለማለት እወዳለሁኝ መልካም ቆይታ